ዋጋ ከፍሎ ትውልድ ዋጋ ከፍሎ ነው ሀገር የሚሰራው። የኢትዮጵያ የማንሰራራት ዓመት ነው ብለን ነበር። የኢትዮጵያን ማንሰራራት እውን እየሆነ እያየ ነው እየመጣ ያለው እመርታ። የኢትዮጵያን ትንሣኤ እናረጋግጣለን። እንደዚህ አይነት አሽቃባጭነት ለማሽቃባጭ ራሱ ለየት ያለ ቋንቋ ነው የተጠቀመ። እጅግ ለአይን የሚስል የትም ዓለም ከምናየው ነገር የሚሻል እንጂ የሚያንስ አይደለም። ይሄ ያለ ጊዮን መሄድ አያስፈልገውም፣ ሸራተን መሄድ አያስፈልገውም። ቤት ገንብተን ሰተናል። አንድ ብር ሳያዋጣ የሚለው እኮ ለአክቲቪስቶች የሰጣቸው እሱን እኮ ነው እያል ያለው። ኢትዮጵያውን የቆጠቡት ገንዘብ እሱማ ተበላኩ። ቆሻሻ የሌለው ሰላም ያለበት ሕፃን ቢሆኑ ሴቶች ቢሆኑ አዛውንት ቢሆኑ የማይሰጉበት ቦታ ቃል የከበደ ነገር ነው። ቃላችንን መጠበቅ በመቻላችን ፈጣሪችን እጅግ አድርገን እናመሰግናለን። የሞተ የተገነዘ ነው። የተገነዘ ግን የሚቀብረው ያጣ ፓርቲ የሚባል መዋቅር የለውም። አንድ ሰው እንደዚህ ቆሞ ለደሃውም፣ ለሀብታሙም፣ ለእግረኛውም፣ ለባለተሽከርካሪው ለአረጋውያን ምቹ እንድትሆን የሀገራችንን አየር ክልል ከኛ ፍቃድ ውጭ ማንም የሚጥስ ነገር አይኖርም። ምንድን ነው እሱ? አገር የሚያፈርስ ከሆነም እኮ ስልጣን መልቀቅ ይቻላል። ሰው ሚስቱን ይፈታል። ሰላሳ አርባ ዓመት ልጆቹን ወልዳ አብረው አይኖሮቹን ነው አልተመቻቸን። በቃ እንዲህም እኮ አለ ከሁሉም አሉ ከተባሉት መወዳደር የሚችል ጭንቅላት አለን። በመከላከያ ውስጥ በጣም ተአምር እየተሰሩ ነው። ኢትዮጵያ ትልቅ ሀገር ናት። ይሄ ተቋም ለዚህ ሀገር አይመጥንም ብለን ነው የጀመርነው። ወዳፎም እሱ ይሄ ተራ አክቲቪስት እኮ ነው፣ የመድረክ ኮሜዲያን እኮ እንደዚህ ቋንቋ የሚጠቀመው ዛሬ እያየሁት ነበር። ማህበራዊ ሚዲያ ላይ ጦርነት እየጠራ ነው ወጣቱ እኔ ወጣት ሆኖ ጦርነት ሲለምን ጦርነት ሲለምን፣ እኔ ያንገበግበኛል፣ ያበሳጨኛል። የምር ነው የሚያበሳጨኝ። እንደ አልበቃቸውም እንዴ ጦርነት፣ ጦርነት ጠቀማቸው እንዴ? ሰባት ዓመት ሙሉ ወለጋ ነው የጀመረው ጦርነቱ፣ ከዛ ወደ ትግራይ ዞረ፣ ከዛ ወደ አማራ ዞረ፣ ኦሮሚያ ቀጠለ። ጦርነት አይሰለቻቸውም? ጦርነት የተጠቀመ የኢትዮጵያ ወጣት አለ? እነ ዳንኤል ክብረት ሊጠቀሙ ይችላሉ። የኢትዮጵያ ወጣት ግን ተጠቅመዋል ወይ? ወጣቱ ሆኖ ሆ ሆ ቀይ ባህር ቀይ በሞቅታ ማለት ነው። ሚዳ ላይ ያለው እንጀራው ነው፣ ምንም ጥርጥር የለው እንጀራው ነው። ወጣቱ ግን እዚህ ውስጥ ገብቶ ሲዘባረቅ እንደማየት አንተ ሁለት አለ፣ አንደኛው ተጠቀምበት ኛ ምጽዋ ውሰደውና ይሄ ለእኔ ነው የሚቀርበውና ስጠኝ ብሎ እንደዚህ አይነት የዋህ የሆነ ይህንን አመት ስንጀምር የአመት የኢትዮጵያ የማንሳራት አመት ነው ብለን ነበር። በሁሉም ስራዎቻችን መስክ በፋክት ያረጋገጥ ነው እየመጣ ያለው እመርታ፣ እየመጣ ያለው ለውጥ ይበል ይቀጥል የሚያስብል ነው። ኢትዮጵያ የምትነሳበት ዘመን የሚጣለው መሰረት። ይህን ዘባተሎ የሆነ አሽከሪ የትደን ና ምልጠው ጎበዝ የሆነች ጓሮ ሳር ሲበቅል ሶስት እግር ችግኝ ሲተከል መስሪያ ቤቱን በሙሉ አዘግቶ ሚኒስትሮችን ከኋላ አስከትሎ ለጉብኝት ይወጣል። የሀገሪቱን በጀት የጨረሱት ለትርኪ ምርኪው ምርቃት እያሉ በሚያዘጋጁት ድግስ ነው። በሁሉም መስክ ነው፣ በእርሻ ስንዴ፣ ቡና እንደምንለው በማይኒንግ ወርቅ እንደምንለው በቱሪዝም በጣም በርካታ ስራዎች እንደተሰሩት አብዛኛው የተቋም ግንባታ ስራችን ተሰናስሎ ተደምሮ ሲታይ የኢትዮጵያን ማንሰራራት እውን እየሆነ እያየነው እንደመጣን ያመላክታል። አንድ ከደቡብ ክልል የመጣ ካሬ ሁሉም ባለስልጣን እየተነሳ የኢትዮጵያ የማንሰራራት ዘመን ነው ሲል ሰምቶ እሱም እንደነሱ ሊል ፈልጓል አድርጎ ማይክሮፎኑን ወደ አፉ አስጠግቶ አዲሱ ዓመት ኢትዮጵያ የምትንጠራራበት ዘመን ነው አለ ብለውኝ ስስቅ ነበር ምን ያርግ ታዲያ የማንሰራራት ዘመንም ሆነ የመንጠራራት ዘመን ሁለቱም ያው ናቸው ከሁሉ የገረመኝ ደግሞ አስር አለቃ ብርሃኑ ጁላ የማንሰራራት ዘመን ለማለት ፈልጎ የማስፈራራት ዘመን ያለው ነው ግን አትፍረዱበት ያው በምርቃና ይሆናል ይህን ያለው ከኢሳይያስ ያላተረፍነው ነገር የለም ወደ አፎም እሱ ኢሳያስ እንደነገረኝ ጤና ሲገኝና በእጃችን ሲሆን የረከሰ ስናጣው ዋጋ የሚያስከፍል ነው። ሰላምም እንዲሁ ሲኖር የረከሰ ሲጠፋ ግን ዋጋ የሚያስከፍል ነው። እኔና ይሱ ስንደመር የምንካፈለው አስብ ይሆናል። ወጣት ስትሆን ደግሞ ለማጨብጨብ ቅርብ ነው እና ስሜታዊ ስለሚያደርግ የሰውየው ግን መጽሐፍ ቅዱስ እንደሚለው ነው የሚባለው። እኔ ብዙ ጊዜ እንደነደስ ዳኛቸው ደግሞ ይሄ ጥርስ ያስገጠመ ሰውዬ አሪስቶትል ፕሌቶ እንደዚህ እንዳለው ብሎ ይገልጻሉ። አሁን ያለነው የቦሌ ቡልቡላ ፓርክ ነው። የነበረው ቦታ ቆሻሻ መጣያ፣ እውነት ለመናገር ለውድድር የማይመች ቦታ ነበር። በዚህ መሀል በመቶ ሺህ የሚቆጠሩ ችግኞች ተተክለዋል። ልክ ሌላ ሀገር እንደምናየው ሀይዌይ በዛ ከግራና ቀኝ ዛፍ ያለው፣ ከመሃል ዛፍ ያለው እጅግ ለአይን የሚስብ አይነት መንገድ ነው የሚሆነው። ሁነኛ ሰው ጠፍቶ ነው እንጂ አብይ አህመድ ያንድ ቀበሌ የግብርና ባለሙያ መሆን ነበረበት። ከጠቅላይ ሚኒስትርነት ይልቅ ያንድ ችግኝ ጣቢያ አስተባባሪ ሆኖ ቢሾም በስራው ደስተኛ ሆኖ የተሻለ አስተዋጽኦ ማበርከት ይችላል። መዝናኛ ቦታዎች ለሰርግ ለአኒቨርሰሪ የሚሆኑ ቦታዎች አሉት። ይሄ እያለ ጊዮን መሄድ አያስፈልገውም፣ ሸራተን መሄድ አያስፈልገውም፣ ፍሬንድሺፕ መሄድ አያስፈልገውም። እንግዲህ በወጣንበት ያለበት ቦታ ሁሉ እንደዚህ አይነት ስራዎች እናያለን። የኢትዮጵያ ሕዝብ መናፈሻ ችግረኛ አላለም። እስኪ አንድ ሰው ምዝናና በታጣው የፓርክ እጥረት ገጠመን ብሎ ብልጽግናን የጠየቃለ? በእውነት ይህን አስመሳይ ማየት ያማል፣ ጎልዳፋ ድምፁን መስማት ያቅለሸልሻል። ደግሞ ተዘቅዝቆ ነው መሰል ያደረው ፊቱ እንደ ሳንባ ተነፋፍቷል። ይህ ሰውዬ እኮ ኢሳያስ እንደነገረኝ ሰላምን ማለት ሰላም በቀላሉ አይገኝም፣ ከጠፋ ደግሞ ቶሎ አይመለስም ብሎኛል። አሁን ይሄ ኢሳያስ እንደነገረኝ ብሎ ኮት ማድረግ ይጠበቅበታል። ይሄ ሰላም አንድ ዘንዴ ካመለጠ አይመለስም የሚለው ነገር ከኢሳያስ መስማት አለበት። ኢሳያስ ኮት ማድረግ አለበት። የምርስ እንደዛ ብሎት ነው እሱ። ውእልል እንዲል ይጠብቃል። ወደ አፎ የሚለው አንድ አይበቃ? እሱ የሚለው በቂ እኮ ነው ወይ? ወደ አፎ የሚለው ብቻ በቂ እኮ ነው። ቢሆን ቢሆን ፕሬዚደንት ኢሳያስ ትላለ። ኦፊሻል ቆፍጠን ያለ ከመሪ የሚወጣ ቃል እኮ ነው። ይሄ ተራ አክቲቪስት እኮ ነው። የመድረክ መሪ የመድረክ ኮሜዲያን እኮ እንደዚህ ቋንቋ የሚጠቀመው። ለዛውም ለሄድ ኦፍ ስቴትን ጋቨርንመንት እንደዚህ አይጠቀም። መድረክ መሪ ፕሮቶኮል አለ። እንኳን መሪ ማለት ነው። በጥራቱ በሳይዙ በየትኛውም መመዘኛ የትም ዓለም ከምናየው ነገር የሚሻል እንጂ የሚያንስ አይደለም። እጅግ አስደማሚ ስራ ነው የተሰሩት መሰረተ ልማቶች እንዳለማስጠበቅ የህዝቡ ኃላፊነት ይሆናል። ቆሻሻ የሌለው ሰላም ያለበት አብይ እንደምታውቁት እንደ ህጻን ልጅ ያየውን ሁሉ ማድረግ ይወዳል። ብስክሌት ካየ ልንዳ ይላል። ሜዳ ካየ ኳስ ልጫወት ይላል። ስቴዲየም ካየ ልሩጥ ይላል። አሁን በቀደም ፓርክ ሲመርቆ ለሕፃናት ተብሎ የተሰራ ሸርተቴ ላይ በቂጡ እየተንፏቀቀ ሲጫወት ነበር አሉ። ዥዋ ዥዌ ላይ ሄዶ ሲቀመጥ ግን ዝንያልገፋህም በማለቷ ዥዋ ዥዌ ሳይጫወት በመቅረቷ አኩርፎ ነበር ሰዎች ህፃን ቢሆኑ ሴቶች ቢሆኑ አዛውንት ቢሆኑ የማይሰጉበት ቦታ እንዲሆን አደራ ማለት ፈልጋለሁ። የተሰራው ስራ በጣም በጣም በጣም በጣም አሜዚንግ ነው። እንደዚህ አይነት ስራ ሰርተው ያለፉ ሀገራት ዋጋ ሳይከፍሉ ሀገር የሰሩ አንድም ሀገር የለም። ዋጋ ከፍሎ ትውልድ ዋጋ ከፍሎ ነው ሀገር የሚሰራው። ይህን ደረቅ ፕሮፓጋንዳህን በዘይ ጠብሰህ ብላው። ዓለም ተሸውዳ የኖቤል ሽልማት ሰጠችህ እንጂ ለአንተ የሚገባህ በውሸትና አስመሳይነት ዘርፍ ጊነስ ርድስት ላይ መመዝገብ ነበር። ለመሆኑ ኢትዮጵያን ለመገንባት ስንት ሰው ነው ዋጋ የምታስከፍለው? ለስንት አመትስ ነው ደምታፈሰው? እንደዚህ አይነት አሽቃባጭነት እንደዚህ አይነት እንደዚህ አይነት ቋንቋ ሊትሬቸር ራሱ ለማሽቃበጥ ራሱ ለየት ያለ ቋንቋ ነው የተጠቀመ። ይሄ ግን የማሽቃበጥ ደረጃው ነው ያሳየን። ሰቃይ ለሆነች ሰው የተርቸሯ ጉዳይ ማንሳት አለብን። ላለፉት ስድስት አመታት ብታምኑም ባታምኑ? አንድ ሰው ኢትዮጵያ ውስጥ ቶርች አይደረግም ቶርቸር አይደረግም። ቋንቋ ለቋንቋው ይቅርታ አድርጉለት። ቶርቸር አይደረግም ያለበት ያው ቶርቸር ማለቱ ነው። ቶርቸር አይደለም ዝም ብሎ ግድያ፣ አርቢትራሪ ግድያ የለመደ ሰውዬ እንደ ኢንጂነር ስመኘው ዝም ብሎ በቃ ፖለቲካል ፊገርስ የሚባሉ ኢትዮጵያ ፊገርስ የሚባሉ አማራ ክልል በየጊዜ በድሮን የሚጨርሰው ትግራይ የጨረሰው በቀና ልቦና አገራችን እንድንሰራ እንድንገነባ በሁሉም መስክ እየመጣ ያለው ውጤት ተስፋ እንዳለን ያመላክታል። በየአመቱ አጠናክረን በርተን በመስራት የኢትዮጵያን ትንሳኤ እናረጋግጣለን። ኢትዮጵያ የማንሳ አራት አመቷ ጅማሮ ነው ስንል፣ እነዚህ ሰዎች ነጋ ጠባ ስለ ሳርና ቅጠል የሚያወሩት ሳናውቀው ፍየል መስለናቸው ይሆን እንዴ? ህዝቡን መቆሚያ መቀመጫ ሳጡት እኮ ገጠር ይሻለኛል ብሎ ጉዞ ሲጀምር በሽመልስ አብዲሳ ሸኔ መንገድ ላይ ይታገታል፣ ከተማ ሲቀመጥ ቤቱ ይፈርሳል። በገዛ ሀገሩ ሰው የት ሂዶ ይኑር ነው የሚሉት? የኢትዮጵያ ህዝብ የተሰሩ ስራዎች ያደንቃል፣ ለተሰሩ ስራዎች ድጋፍ ይሰጣል። ይህ ህንፃ ከዚህ ቀደም የመንግስት መገልገያ የነበረ ህንፃ ነው። እኔ ብዙ ሰዎች ያቁታል። ይህን የመሰለ ውበት ይዞ አያውቅም። የነበረን ህንፃ በዚህ መንገድ አስውበን አሳምረን ለህዝባችን አገልግሎት ማዘጋጀታችን በጣም ደስ የሚል ነገር ነው። ድሮ በኢህአዴግ ዘመን የሆነ ቢሮ ጉዳይ ልታስፈጽሙ ስትሄዱ ወረቀቱ ላይ የሚፈርመው ኃላፊ ስብሰባ ገብቷል ነበር የሚባለው። አሁን በብልጽግና ዘመን ደግሞ ኮሪደሩን ሊጎበኙ ሂደዋል ነው የሚባለው አሉ። የቢሮው ኃላፊው ሲደብረው ጸሐፊውን የሚፈልገኝ ሰው ከመጣ ኮሪደሩን ሊጎበኝ ሂደዋል በያቸው ይልና ቢሮውን ከውስጥ ቆልፎ ፊልሙን ሲኮመኩም ነው የሚውለው አሉ። ሰዎች ካላግባብ ይታሰራሉ። አይጠቅመንም አይጠቅመንም። አንዳንዴ አንዳንዴ ፖሊስ ያደርገዋል፣ አንዳንዴ ፍርድ ቤት ያደርገዋል። ዘሆል ፍትህ ስርዓቱ ግን እንትን ነው ሲስተም መዋቅር ዘርግቶ ያሳደደ ሲውል የነበረ አገዛዝ ራሱ ነው ተመልሶ ግን እሱ ንጹሕ ሆኖ የፍትህ ስርዓቱ ብዙ ጭምልቅልቅ ያለ ነው። ወይ ገንዘብ ይቀበላል፣ ወይ ደብ ያታለዋል ምናምን። ብልጽግና ድሃን ይወዳል ያለበት እኛ ድሃን እንወዳለን። ድሃን መውደድ እንዴት ነው የሚረጋገጠው? የባንክ ሰራተኞች ሲነግሩ ከረባታቸው ሰው እንዳያቸው ኪሳቸው ውስጥ አድርገው ከዛ ሰልፍ ነው የሚሰለፉት። ለምን የበሰለ ድንች በሚጥ በምት የሚጠምና የምታደርጉ ስንት ብር እንደሆነች ሀያ ብር ይሁን 1530 የሆነች ከዛ እሷ ላፍላፍ አድርጎ ውሃ ሞቃ አድርጎ ጠጥቶ ይተኛል ከስራ ሲመጣ። ይሄ ለኢትዮጵያ ሕዝብ ትልቅ የምስራች ነው። ዛሬውን ውጤታቸው የማይታይ በዘላቂነት ግን የኢትዮጵያን ኢኮኖሚ ለመሸከም የሚያስችላቸው ስራዎች ሰርተናል። ጥቂቶች የሰመረላቸው ጥቂቶች የተሳካላቸው በዚያም ስኬት ተኩራርተው ከሚናገሩባቸው ተቋማትና አሰራር ዘዴዎች አንዱ ልክ እንደ መሶብ ያለ የነበረን ህንፃ ቀለም አስቀብቶ ቢሮ ስለከፈተ ልክ ጨረቃ ላይ የወጣ ያህል ነው። ያወራው ትንሽ ነገርና አግዝፎ የሚያወራን ሰው የአራዳ ልጆች አካብዴ ብለው ይጠሩታል። አብይ አህመድ የአካብዴዎች ማካብዴ ነው። ከአንድ ስፍራ የሚሰጥ ሰርቪስ ነው። መሶብ በብዙ እጥፍ የሚታይ ፋይዳ ያለው ስራ ነው። እኛ በጣም በጣም ደስ ብሎናል። ለህዝባችን በዚህ አመት አንዱ ቃል የገባነው ነገር ነው። ቃል የከበደ ነገር ነው። ይህን የከበደ ነገር አክብረን መፈጸም ቃላችንን መጠበቅ በመቻላችን ፈጣሪያችን እጅግ አድርገን እናመሰግናለን። ካስታወሳችሁ ከአመት በፊት የሆነ አይተነው ማናውቀው ቅጠል በእጁ ይዞ ይሄን በጨው ዘፍዝፋችሁ ራትና ቁርስ ማድረግ ይቻላል ሲለን ነበር። አሁን በቀደም ለታ ደግሞ ሳሩ ግጥም ብሎ የበቀለበት አረንጓዴ ፓርክ ውስጥ ወስደውት አጎንብሶ እንደበሬ ሳር ሊግጥ ሲል አጃቢዎቹ ጉልበቱ ላይ ወድቀው ነው ያስተውታሉ። ያው በጓሮ ሳር አብቅሎ እንዴት መመገብ እንደሚቻል ያሳየን ፈልጎ መሰለኝ። ሰው ሰርቶ የማይኖርባት ሀገር ስምንት ሰዓት ሙሉ እግሩ እስኪዝል ድረስ ቆሞ አርባ ደቂቃ አርባ ደቂቃ በየክፍሉ አስተማሪ ትውልድ እያነጸ ድካሙ ነው የምናገረው። መጨረሻ ላይ አንድ ኦፍ ዘመን የሚያገኛት ደሞዝ አራት ሺ፣ አምስት ሺ፣ ስድስት ሺ፣ ሰባት ሺ፣ ስምንት ሺ በቃ የኢትዮጵያ መንግስት ሰራተኛ ማለት ነው። አስተማሪ ለምሳሌ ነው። እና ፌስቡክ ላይ ፌስቡክ አስር ሺህ ፎሎወር ካለው ግን መቶ ሺህ ብር ሊከፈለው ይችላል። በወር አስር ሺህ ፎሎወር ብልጽግና አካባቢ አስር ሺህ ፎሎወር ገንዘብ ያስገኛል። ላገለግል ካለ አይተነዋል እኮ መቃለ እኮ አይተናቸዋል እኮ አስር ሺህ ፎሎወር ውድ ነው። የምሬን ውድ ነው። ለመሸጥ ማለት ለገበያ ለመውጣት ፈቃደኛ እኮ አስር ሺህ በቂ ነው። በብዙ ደስታ፣ በብዙ ሀሴት መስህብ መጀመሩን ለመላው ኢትዮጵያ ህዝብ ስገልጥ በታላቅ ደስታና ኩራት ነው። ካዛንቺስን አብዛኛው እንደምታዩት ለደሃውም፣ ለሀብታሙም፣ ለእግረኛውም፣ ለባለተሽከርካሪው፣ ለሞተር አልባ ትራንስፖርት፣ ለሁሉም ምቹ እንድትሆን ለህፃናት ምቹ እንድትሆን ለአዋቂ ምቹ እንድትሆን ለአረጋውያን ምቹ እንድትሆን ቦታውን ለባለ ጊዜ ሀብታሞችና ለልጆቻቸው ምቹ አድርገነዋል። ካል ሽኮ በቂ ነው። ከከተማ ውጭ የተጣሉ እድሆችና አዛውንቶች በአመት አንዴ መጠው እንደማያዩት እርግጠኛ ነኝ። እግር ጥሏቸው ከስንት አንዴ ከመጡም ሊዝና ኑ ሳይሆን ባድማቸውን በልጅነት የቦረቁበትን ቦታ እያስታወሱ ሊቆዝሙ ነው ተደርጋ የተሰራች አካባቢ ሆናለች። ዓላማው የበለጠ የስራ እድልን መፍጠር ስለሆነ፣ ዓላማው ገበያችንን መጨመር ስለሆነ፣ ዓላማው ቱሪዝምን መሳብ ስለሆነ ይህንን ባሳካ መንገድ እየሰራንና ጎደሎ ሲያጋጥመን እያስተካከል የመራ ነው ነው። የዛሬ ሳምንት አካባቢ ራሱን የአማራ ቴሌቪዥን ብሎ የሚጠራው አሚኮ ስለ ገዳ ስርዓት ለአማራ ህዝብ እያስተማረ ነበር። የኦሮሚያው ቴሌቪዥን ኦቢየን በአንጻሩ ያለመታከት የአማራ ታሪክን ያጠላላል። የእኛ ነፈዞች ደግሞ ስለ ረቻ ስለ ሞጋሳ ስለ አረንጓዴ ቢጫ ቀይ ቀለማት ሳይሆን ስለ አባገዳ ባንዲራ ጥቁር ነጭና ቀይ ቀለማት ትርጉም ለአማራ ህዝብ ያስተምራሉ። ዲግሪ ተመርቅ ያለው እናቴ ምናምን በቃ ከዚህ በኋላ ተስፋ የሰጣት እናቱን ለራሱ መሆን አልቻለም። አርባ ሰዓት በሳምንት ሰርቶ ራሱን መቀለብ አይችልም። ስለዚህ ሰርቶም መኖር የማይቻልበት ሀገር ነው የፈጠረው መኖር ማንም መካከለኛ ገቢ ነኝ አለ ወይ ተመርቅ ያለ ሁለተኛ ዲግሪ ያለኝ የሚል ሰርቶ የማይኖርበት ሀገር ነው የገነባው። ኢትዮጵያ አብይ አህመድ ሰውየው ግን በራሱ ህይወት ነው የሚሄደው። እኛ ብልጽግና ድሃን ይወዳል ይላል። ብልጽግና ድሃን ይወዳል፣ ለድሃ ይራራል። የኮሪደር ልማት የበለጠ ስራ እድልን መፍጠር እንጂ የስራ እድልን ማሳጣት ስላልሆነ ነገ ለትውልድ እዳን ሳይሆን ምንዳን የማስተላለፍ ቱርፋትና የጋራ አሻራችን በመሆኑ በውጤቱ የሁላችንም ደስ ብሎናል። ሱቆችን አፍርሰሽ መናፈሻ እየሰራሽ የስራ እድል መፍጠር እያልሽ ትቀላምጃለሽ። በነገራችን ላይ የብር የመግዛት አቅም ማሽቆልቆሉን ተከትሎ የአራት ኪሎ ሕፃን አዲስ ሀሳብ ይዞ መጧል አሉ። የሀገር እድገት መለኪያዊ የብር ብዛት ከሚሆን የአምፖል ብዛት ብናደርገው ምን ይመስላል ይመስላቸዋል የሚል ሀሳብ ለሚኒስትሮች ምክር ቤት አቅርቦ ውይይት እንዳደረጉበት ሰምቻለሁ። ትንሽ ቆይቶ ደግሞ ምንገበያየው በብር ሳይሆን በአምፖል ነው እንዳይል ነው ምፈራው። የመጀመሪያ ተልእኮችን የሀገራችንን አየር ክልል ከየትኛውም ጥቃት በየትኛውም ጊዜ መጠበቅ የሚል እንትን ይዘን ነው የምንሰራው። አየር መከላከያም አለንኛ። መሬት ላይ ተተከለ፣ እሱን ተጠቅመን በ24 ሰዓት ሰባቱ ቀን 360 ቀን አየር ክልሉ ስንት ትራፊክ ገባ፣ ስንት ወጣ የሚል እንከታተላለን ለጊዜው ወንዝ ማያሻግር ጉራውን ወደ ጎንን ተወውና፣ ጀነራሉ በአመቱ ስንት ቀን እንዳለ እንኳን አያውቅም። 365 እንደማለት 360 ነው ያለው። ይሄ ኦህዴድና ቁጥር አይተዋወቁም የሚሉት ነገር እውነት ነው እንዴ? ይሄ ሰውዬ ግን በደንብ ያልሞቀ ወይ ያልቀዘቀዘ ለብ ያለ ነገር ነው። በደንብ ያልደረቀ ወይ ያልረጠበ ለዘዝ ያለ ነው። በአጭሩ የሆነ መሃል ሰፋሪ ነገር ነው። ይሄ ሰውዬ ብዙ ድሆችን አገኛለሁ አለ። ኢትዮጵያን አገኛለሁ ብሎ መግለጫ አይቀረው ኢትዮጵያውያን አገኛለሁ። ኢትዮጵያውያን ድሆች ናቸው ነው ብዙ የሚለው ቋንቋ ለምን ትጠቀማለን? ማን ነው በዚህ ሰዓት የመንግስት ሰራተኛ ሆኖ ስምንት ሰዓት ሰርቶ ተከራይቶ የሚኖር የራሱ ቤት የለውም እኮ ቤት ገንብተን ሰተናል፣ አንድ ብር ሳያዋጣ የሚለው እኮ ለአክቲቪስቶች የሰጣቸው ለሚዲያ ሰዎች ምናምን ጋዜጠኛ ምናምን የሚባሉ ደጋፊዎች የሰጣቸው እሱን ነው እያለ ያለው እንጂ ሀያ ሰማንያ አርባ ስልሳ የሚባለው እሱ አይደለም እኮ ኢትዮጵያውያን የቆጠቡት ገንዘብ እሱማ ተበላ ተበላ፣ እና ዳነሻ አበበ ለእነሱ ደጋፊ ብቻ እንትን አደጉ። አብይ አህመድ ደጋፊ ለመሆን ቀጥታ አውቶማቲክ የሚሰጥ ቤት ነው ቤት ነው። አየር ክልሉ ከኛ ፍቃድ ውጭ ማንም ከኢትዮጵያ መንግስት ውጭ የሚጥስ ነገር አይኖርም። ክቡር ፊልድ ማርሻልም መጥቶ አይቶ ቀጥሉ እገዛ አድርግላቸዋለሁ ብሎ ጥሩ እገዛ አድርጎልን ይሄ አውሮፕላን እንደ አዲስ ተመልሶ እንዲገጠምና እንዲበረር ተደርጎ ይሄ አውሮፕላን በሮ ሰማ ላይ ውሎ፣ በኦህዴድ ዘመን መከላከያ እንኳን ሀገሩን ራሱን አይጠብቅም የነበረው አስፈሪ ግርማ ሞገስ ረግፎ የብልጽግና አሽከር ሆኗል። ሀገሪቱን ለዚህ ሁሉ ጣጣ የዳረጋት በትምህርቱ ከሰባተኛ ጨ ክፍል በላይ ያልዘለለ ጭንቅላት ላይ መውደቋ ነው። ከሰው ኃይል አንጻር ምናልባትም ከሁሉም አሉ ከተባሉት መወዳደር የሚችል ጭንቅላት አለ። በጣም የተማረ የሚመራመር፣ የሚፈጥር ወጣት አለ። ይሄ በመሰረቱ ልዩ ያደረገናል። እኛ የሰው አእምሮ ቀርጸን የሰው አእምሮ አሰልጥነን በመከላከያ ውስጥ በጣም ተአምር እየተሰሩ ነው። በጣም ተአምር በባዶ ይህን ያህል መደንፋቱ የጤና አይመስልም። ከአቅም በላይ የሚንጠራራው የዋና ብስቱን ለማስፈራራት መሆኑ ነው። ኢትዮጵያ ድሮ የነበራት ልምድ ያለው ሀገር ጠባቂ ሰራዊት ትግራይ ውስጥ በነበረው ጦርነት ረግፏል። ከዛም በአማራ ክልል በቀጠለው ጦርነት አልቋል። አሁን ያለው ኃይል በቁጥርም በልምድም እዚህ ግባ የሚባል አይደለም። የዘር ፖለቲካው አይጠቅመንም። እንዲህ ነው የሚያፋጀን። እስቲ እናስብ። በተለይ በዚህ ሰባት ዓመት ውስጥ ኢትዮጵያ በገባችበት ቀውስ ያለቀውን ኢኮኖሚ ከትግራይ ጋር በነበረው ጦርነት አማራ ክልልና አፋር ክልል ላይ የወደሙትን ትምህርት ቤቶችና የጤና ኬላዎች ሳንገነባ ገነባ የአማራ ክልል ጦርነት ነስ አሁን ስ እየወደሙ ያሉት ምንድን ናቸው? የአገር ሀብት አይደሉም ወይ? እስቲ በስንት የአገር አንጡራ ሀብት የተሰራ ንብረት እንዲወድሞ እንዲሁ አውድመን እርስ በርሳችን በራሳችን ጉዳይ ቁጭ ብለን ፖለቲካሊ መፍታት የሚገባ ነው ምንድን ነው እሱ። አገር የሚያፈርስ ከሆነም እኮ ስልጣን መልቀቅ ይቻላል እኮ። ምን ችግር አለበት? ሰው እኮ ሚስቱን ይፈታል። ሰላሳ አርባ ዓመት ልጆቹን ወልዳ አብረው ይኖሮችን ነው አልተመቻቸንማ፣ በቃ እንዲህም እኮ አለ። ሌላ እሱ ብቻም ሳይሆን ደግሞ አዳዲስ በቀደም ያስበረር ነው የፀሐይ ቁጥር ሁለት ሌሎችም ሌሎችም አሁን ለወደፊትም የሚመጡ ነገሮች አሉ። በምድር ኃይላችንም ብትሄዱ በርካታ የተተኳሽ የከባድ መሳሪያ የተሽከርካሪ እየተሰሩ ነው ያሉ ነገር ቢበዛ ባህያ ይጫንም አሉም ማማ ዝናሽ ምን ነው ነገር እንደ መጫኛ እየጎተታ ሰለችህን እሳጃል ቆፍጠን ብለህ ተናገርና ተፋታን እንጂ የሰው አእምሮ የአራት አምስት ሰው ጭንቅላት ወደ አንድ አምጥቶ የመፍጠርና ዲዛይን የማድረግ ስራ ስለሆነ ይህንን ነው እየተከተለ ያለ ነው። እርግጠኝ በአጭር ጊዜ ውስጥ ከቴክኖሎጂ የቅኝ ግዛት ስር እንወጣለን ብዬ ወስዳለሁ። እኔ የምለው ብርሃኑ ጁላና አበባው ታደሰ ግን ትንሽ ከስክሪን አልጠፉባችሁም። ብርሃኑ ጅሎ ማይክራፎን ይዞ ሲያወራ ሳይ ሁሌም ዓይኔ ላይ የመጣ ድቅን የሚለው ሶስት አራት ብርሌ ጠጅ ከተጎነጨ በኋላ ሞቅ ሲለው እያጋሳ የሚያወራው የሰፈራችን ሰካራም ነው። አንተ ለን ያልተመቸኝ በቃ፣ ለምን ስልጣን አይለቅም? ይሄንን ማየት ይሄን ማየት ስልጣንን ትልቅ ነገር አድርገው ትንሽ ቦታ ላይ ያለች ፖለቲካ ፓርቲ ውስጥም አለ። የፖለቲካ ፓርቲ ከሊቀመንበርነት እኮ መውረድ የማይፈልግ ሰዋል። በጣም ነው የማዝነው በእውነት። የፖለቲካ ምህዳሩ እስካልሰፋ ድረስ በዚህ የሚቀጥል ከሆነ ብልጽግና በሚቀጥለው ፓርቲዎች ቶታሊ ከምድር ላይ ሊጠፉ ይችላሉ። ምናልባት ከሱ ጋር አብረው የሚያገለግሉ የእሱን ሀሳብ ብቻ የሚደግፉ ፓርቲዎች ከሆኑ ጉንድሽ የሆኑ ፓርቲዎች እግር አውቶ የሚንቀሳቀሱ ሳይሆን ጉንድሽ መራመድ የሚያቅታቸውን ፓርቲዎች ይዞ ይቀጥላል፣ በፓርቲ ስም። ይሄ ደግሞ ለሱ አይጠቅመው። አጠገቡ ቆመው ሆይ ሆይ ብለው የሚደግፉት ብቻ የትም አያደርሱትም። ኢትዮጵያ ትልቅ አገር ናት። ስንጀምርም ትልቅ አገር ነን፣ ጥንታዊ ሀገር ነን፣ ይሄ ተቋም ለዚህ ህዝብ አይመጥንም፣ ለዚህ ሀገር አይመጥንም ብለን ነው የጀመርነው። የመጀመሪያ አካባቢ የሰው አእምሮ እስክትቀርጽ ድረስ ከባድ ፈተናዎች ነበሩ። የኢትዮጵያን ታላቅነት ጠባቡ ኦህዴድ ለኛ አያስረዳንም። ያስረዳ የአፍሪካ ኩራት የሰሜን ኮከብ የነበረችን ሀገር ከደረጃው አውርዳችሁ አጫጫችኋት ብልጽግና እያላችሁ የድህነት ተምሳሌ ታረጋችኋት። ለምን ይሆናል? ይሄ እንዴት ይሆናል? የሚል ነበረ። ነገር ግን ከላይኛው አመራር ከኔ ጀምሮ እስከታች ተራ ወታደር ጋር ስለተግባባን ሁላችንም ወደ ስራ ገባን። አሁን የምታየው እኔ ከእንደዚህ አይነት ትዕዛዝ መስጠት መመሪያ መስጠት ወጥቻለሁ። ራሱ ሰራዊቱ በየአካባቢው የምታያቸውን ይኮተኩታል፣ ይተክላል፣ ያሳምራል። ወታደር በተፈጥሮ ሀገርን ከውጭ ወራሪ የሚከላከል ዳር ድንበር አስከባሪ ነው። ሰሞኑን እንደሰማነው የደቡብ ሱዳን ወታደሮች የኢትዮጵያን ድንበር ጥሰው አንድ ወረዳ ወስደዋል፣ የራሳቸውን ባንዲራም ሰቅለዋል። አብይ የኢትዮጵያን ወታደር የሰፈር ሚሊሻ አድርጎታል። ቃሪውን ደግሞ እንደምታዩት አትክልተኛ አድርጎት የቲማቲምና ቃሪያ ችግኝ ሲያስኮተኩተው ይውላል። ጭራሹኑ ሆኖ በአፍጢሙ ነው የሚደፋው። ይታበያል። ይታበይና በአፍጢሙ ይደፋል። መንግስት ዛሬ እኮ ፓርላማው ድንዙዝ ነው። ችቦ አስመስሎ እጁን የሚያወጣ የማይቃወም ፓርላማ በጣም ነው የሚያሳፍረውና የልዩነት ሀሳብ መኖር አለበት እኮ። የሞተ የተገነዘ ነው። የተገነዘ ግን የሚቀብረው ያጣ ፓርቲ ነው። ፓርቲ የሚባል መዋቅር የለውም። አንድ ሰው እንደዚህ ቆሞ በቴሌፎን እናንትን እያደረገ እርስ በርሱ ማይግባ የማይግባባ ህብረተሰብ ይፈጠራል።